እስራኤል ለየመን ጥብቅ ማስጠንቀቂያ፣ አካባቢውን በፍጥነት እንዲለቁ አዘዘች። በሌላ መረጃ የጋዛው ጦርነት መባባስ። እንደምንሰነበታችሁ እንደምንቆያችሁ፣ ውድ የዚህ ቻናል ተከታታዮች የአሁን ጊዜ መረጃ የምንሰማበት ጊዜ ላይንን ለቻናሉ አዲስ ከሆናችሁ ፈጣን መረጃ ለማግኘት ሰብስክራይብ አድርጋችሁ ቤተሰማውን ትችላላችሁ። ይህን ቪዲዮ ደግሞ ሁላችሁም ላይክ አድርጋችሁ ጀምሩ። አመሰግናለሁ። የጋዛው ጦርነት ከተጀመረ ዛሬ ሴፕቴምበር 16 2025 712 ቀናቶች አስቆጥረዋል። እንግዲህ በዛሬው ዕለት የተደመጠው አዲሱ መረጃ እስራኤል በምዕራብ የመን ሀውቲ በተቆጣጠረው በሆዲዳ ፖርት አካባቢ ያሉትን ሰዎች ሁሉ ከአካባቢው በፍጥነት እንዲለቁ የእስራኤል መንግስት አስታውቋል። ይህ የኦዲዳ ጣቢያ የተባለው ከኢራን ወደ የመን ተተኳሽ መሳሪያዎች የሚሸጋገሩበት ቦታ መሆኑን እስራኤል አስታውቃ ያንን አካባቢ ከጥቂት ሰዓታት በኋላ ወደ አመድነት እቀይረዋለሁ ስትል እስራኤል ተናግራለች። በመሆኑም በዛ አካባቢ የተገኘ ሰው ሕይወቱ አደጋ ላይ እንደሆነ እስራኤል ቀድመ ጥንቃቄ ህዝቡ እንዲያደርግ አስታውቃለች። ምናልባት እናስታውስ ከሆነ ከዚህ ቀደም ከዚህ ፖርት እስራኤል ከሀውቲ በሚወረወሩ ሚሳይሎች ስትቸገር መቆየቷን ገልጻ ይህ ደግሞ በኢራን የመን የመሳሪያ መቀባቢያ ኮሪደር በመሆኑ ከፍተኛ የአየር ጥቃት ስታደርስበት መቆየቷንም ገልጻለች። ነገር ግን ይህ የማስጠንቀቂያ መልእክት እስራኤል እያስተላለፈች በነበረችበት በደቂቃዎች ልዩነት ውስጥ ይህ በቀይ ባህር ላይ ያለው የኦዲዳ ፖርት አካባቢውን እስራኤል የአየር ጥቃት በማድረስ የታረሰ መሬት አድርገዋለች። እስራኤል የመንን በዚህ ልክ የአየር ጥቃት አድርሳባት ከዚህ ቀደም አታውቅም፣ እንደ ባለሙያዎቹ ትንተና። በነገራችን ላይ ይህ የኦዲዳ ፖርት የተባለው ዋና ከኢራን መሳሪያ መቀባበያቸው ፖርት መሆኑን በደንብ ባለሙያዎቹ አብራርተው ሲናገሩ ተደምጠዋል። ውድ አድማጮቼ ይህ ፖርት ከየኮሪደር ሆኖ የሚያገለግል ፖርት ነው። በዚህ በየመን እና በኢራን መካከል ማለት ነው። ከዚህ ቀደም በርካታ ተተኳሽ መሳሪያዎች፣ ሚሳይሎች፣ ድሮኖች፣ ሌሎችም ስትራይክ የሚያደርጉ መሳሪያዎች ኢራን እስራኤልን ለማጥቃት ወደ ሀውቴ የምታደርስበት አይነተኛ የመርከብ መንገዷ ነው። ብዙ ጊዜ እስራኤል በዚህ ፖርት ላይ ጥቃት አድርሳለች። ኮምፕሌንም ስታደርግ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔትንያሁ በተደጋጋሚ ስለዚህ ፖርት ሲናገሩ ተደምጠዋል። አሁን ግን ይህንን ፖርት የባህር በር በጣም በከፍተኛ ሁኔታ ነው እስራኤል ያጠቃችው። ምስሉ ላይ ለማየት ሞክር። ያለው ከዚህ ቀደም የነበረውን የፖርቱ ምስልና እስራኤል ካጠቃች በኋላ በሮይተር ላይ በሮይተርስ ላይ የተለቀቀውን ምስል አይቼዋለሁ። ሪሊ የታረሰ መሬት ነው የመሰለው። የባህር በሩ እንግዲህ ይህ ኮሪደር ነው ዛሬ በእስራኤል የአየር ጥቃት የደረሰበት። እስራኤል ወደ ጠፈር የወታደራዊ የስለላ ሳተላይት ካመጠቀች በኋላ መረጃዎቹን በፍጥነት በማግኘት ጥቃት በሚፈልጉት ቦታና ሰዓት እያደረጉ መሆኑን ነው አይሁዶቹ ሲናገሩ የተደመጡት። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጨምረው የጎረቤት ክፉ ማለት ይሄ ነው፣ የኢራን የእጅ አዙር ውጊያ በየመኑ ሐውቲ በኩል በማለት ሚኒስትሩ በእጅጉ ተችተዋል። እንግዲህ በሌላው መረጃችን ደግሞ የጋዛ ጦርነት ከተጀመረ 711 ቀን ሆኖታል። እስራኤል የመጨረሻ የተባለውን በጣም ከባድ የተጠናከረ ወታደራዊ እርምጃ በሐማስ አማጽያን ላይ እያደረገች መሆኑን ገልጻለች። በተለይ በዚህ በጌዲዮን ሰረገላ ወይም በጌዲዮን ዘመቻ ስያሜ በተሰጠው ጦርነት በሁለት ምድብ ሆነው ነው ጋዛን ኢንቬድድ ያደረጉት እስራኤሎች። እንግዲህ በሚቀጥለው ሳምንት ደግሞ ስፖክስማኑን ሲናገሩ እንደተደመጡት በብዙ ሺዎች የሚገመቱ የእስራኤል ወታደሮች ወደ ጋዛ በመግባት ሙሉ ለሙሉ ከተማውን የመቆጣጠር ስራ እንደሚያካሂዱ ኔታንያሁ ሲናገሩም ተደምጠዋል። እንግዲህ ይህ ጦርነት የሚቀጥለው ሙሉ ለሙሉ ጋዛ ሲቲን መቆጣጠርና የተያዙትን ሆስቴጆች ከ22 በላይ የሚበልጡ ሆስቴጆችን እስራኤል ሆስቴጆች ወይም ታጋቾችን መመለስ ነው እቅዱ የአይዲኤፍ በነገራችን ላይ የአሜሪካው ሴክረተሪ ማርኮ ሩቢዮ በእስራኤል በነበሩበት ጊዜ ብዙ አካባቢዎችን ጎብኝተዋል። እንግዲህ አሜሪካውያኑ ከእስራኤል ጋር መሆናቸውን የሚያመለክቱበት ንግግራቸውንም አስደምጠዋል። የእስራኤል ሆስቴጆች የተያያዙት ሰዎች ሙሉ ለሙሉ መመላስ አለባቸው። እንደገና ሐማስ እንደ ቴሮሪስት ኦርጋናይዜሽን ሙሉ ለሙሉ መጥፋት አለበት። ዲስአርም ማድረግ አለበት፣ ትጥቅ መፍታት አለበት አካባቢው ላይ ፈጽሞ መገኘት የለበትም። ይሄ ለእስራኤል ብቻ ሳይሆን ለቀጠናውም ስጋት ነው ድርጅቱ፣ የሚል ይፋዊ ንግግር ነው ያደረጉት። ይሄ በጣም ትልቅ ነገር ነው። ስለዚህ ከዚህ ጦርነት በስተጀርባ እስራኤልን ሰፖርት በማድረግ በመደገፍ የአሜሪካ መንግስት መኖሩን ግልጽ ነው። ብዙ ጊዜ ይደመጣል አንዳንድ ሰዎች ሲናገሩ አሜሪካውያን እስራኤልን ተቃውመዋል የሚል ነገር ያነሳሉ። ይሄ ግን ፈጽሞ ዋሰት ነው። አሜሪካውያኑ እስራኤልን የሚቃወሙ ከሆነ በመካከለኛ ያለው የቴሮሪስት ግሩፕ ፐርፐቹዌት ነው የሚሆነው። እንደ እንቁላል ነው የሚፈለፈለው። ይህን ደግሞ አሜሪካውያኑ ያውቃሉ። ለዚህ ነው ከስድስት ከሰባት በላይ የጦር ሰፈር አሜሪካውያኑ የሚያቋቁሙት። ባለፈው እንዳልኳችሁ የዚህ የኳታሩ ትልቅ የሚሊተሪ ስቴሽን ናቸው። የሚሊተሪ ተቋሙ በጣም ደ ላርጀስት ሚሊተሪ ፕላንት ነው ያላቸው። እንዲሁም በዚህ በገልፍ ሀገራት ሁሉ እስራኤል ማን ነው አሜሪካኖቹ አላቸው ወታደራዊ ቀጠና። ይሄን በአላማ ነው ያረጉት እና እስራኤል አሜሪካ አካባቢውን ለመቆጣጠር የሚያረጉት ነገር በጣም ከፍተኛ ነው። በአሁኑ ጊዜ መረጃዎች ሁሉ የሚያመለክቱት እስራኤልስ ላርጀስት ግራውንድ ኢንቨዥን ኦፍ ጋዛ ሲቲ አዝ ቢጋን። እስራኤል ከፍተኛ የሚባለውን ወታደራዊ እርምጃ ወደ ጋዛ በመግባት ከተማውን ሙሉ ለሙሉ እያስለቀቀች ያለችበት ደረጃ ላይ ነው ያሉት። አሁን እንግዲህ ይህ በእንዲህ እንዳለ የተባበሩ መንግስታት ደግሞ ምንድን ያለው ዩኤን ዲክለርስ ጄኖሳይድ ኢን ጋዛ አዝ እስራኤል ኢንቴንሲፋይድ ወይም ኢንቴንሲፋይስ ግራውንድ ሚሊተሪ ኦፕሬሽን የተባበሩት መንግስታት እስራኤል የምታደርገውን የዘር ማጥፋት ነው ብሎ እያለ እያለ እስራኤል ግን ማንንም አልሰማም በማለት በጋዛ ያለውን ወታደራዊ እርምጃ እየወሰደች ነው። እስራኤል በጋዛ የምታደርገውን ጦርነት የምታደርግበት አላማ የኤግዚስተንሴ ችግር እነሱ ናቸው ብላ ስላመነች ነው። እኔ እንዳልኖር የሚፈልጉ እንድጠፋ የሚፈልጉ እነሱ ናቸው። ስለዚህ ሳያጠፉኝ፣ እኔም ከአካባቢው ላጥፋቸው የሚል ወታደራዊ እርምጃ ነው። በተለይ ማርኮ ሪቢዮ በእስራኤል በነበራቸው ቆይታ እንደ ስጋት ያነሱት ነገር አለ። በቀጠናው ላይ ያሉ አሸባሪዎችን ወይም ቴሮሪስት ኦርጋናይዜሽኖችን ሙሉ ለሙሉ ማጥፋት አለብን። ምክንያቱም የኢራን የኒውክለር ዌፐን እቅድ እና ላርጅ እና ሾርት ሬንጅ ያላቸው ሚሳይሎች ዌፐንስ ማምረት አይደለም ለቀጠናው ለአውሮፓ ሀገራት ሁሉ የሚያሰጋ ነው። ስለዚህ ይህን አካባቢ መቆጣጠር አለብን የሚል በጣም ከፍተኛ ንግግር ያደረጉበት ጉብኝታቸው ነበረ። እንግዲህ የቀጠናው ነገር በየሰዓቱ በየደቂቃው አዳዲስ ነገሮች አሉት። መልሰን መላልሰን የምንገናኝ ይሆናል። ሰብስክራይብ አድርጋችሁ ቆዩኝ። መልካም ቀን።